ግሪክ ሀገረ ስብከት የሚመራው በታላቁ አረጋዊው ሊቀ ጳጳስ በብፁዕ አቡነ ኤልያስ ነው። ሀገረ ስብከቱ አምስት ሀገሮችን የሚያካልል ሲሆን እነዚህም ስዊድን፣ ኖርዌ፣ ዴንማርክ፣ ፊንላንድና ግሪክ ናቸው። በሀገረ ስብከቱ ሀያ ሶስት አጥቢያ አብያተ ክርስቲያናት ይገኛሉ። የብፁዕነታቸው ሐዋርያዊ ተልዕኮ ባጭሩ ንጹነታቸው በኖሬ በርገን መንበረዱል ቅዱስ ሚካኤል ቤተክርስቲያን እና የስታቫንገር ደብረገነት መድኃኔ ዓለም አዲስ የተገዙ ህንጻ አብያተ ክርስቲያናትን ባርከው አስጀምረዋል። በዴንማርክ ቅዱስ አማኑኤል ደብረ ምሕረት ቅዱስ አማኑኤል ቤተ ክርስቲያን ለሚሰራው አዲስ ህንጻ ቤተ ክርስቲያን የመሠረት ድንጋይ አስቀምጠዋል። በስዊድን በቅዱስ ሩፋኤል ስም የተሰየመ አንድ አዲስ ቤተ ክርስቲያን እንዲተከል ፈቅደዋል። በስቶክሆልም መንበረ ጸባውት ቅዱስ ስላሴ ቤተ ክርስቲያን ለረጅም አመታት ከአመታት በላይ የቆዩ የሰበካ ጉባኤ አባላት የነበሩ ወገኖቻችን በምርጫ ካላፊነታቸው ከተነሱ በኋላ ባይቀጡ ተቀናጡ እንዲሉ ካላፊነታቸው ማስረከብ ባለመቻላቸው ምክንያት ይበልብለው ብፁዕነታቸውን ፍርድ ቤት ክስ ከሰዋል። ፍርድ ቤቱ የብፁዕነታቸውን እርግናና ሊቀጳጳስና ማዕረግ በተከተለ መልኩ እቤታቸውን እንዲከራከሩ ቢወስንም ጭካኔ በተሞላው መልኩ ፍርድ ቤት ቆመው እንዲከራከሩ ቢጠይቁም ፍርድ ቤቱ ግን ባሉበት በክብር ሆነው በቪዲዮ ኮንፈረንስ እንዲከራከሩ ወስኗል። በመሆኑም ብፁነታቸው ከአንድ ሰዓት በላይ በዚህ ዕድሜያቸው ፍርድ ቤቱ ጠበቃው ያቀረበውን ክርክር ተከራክረው፣ ፍርድ ቤቱ የብፁነታቸውን ክርክር ሰምቶ ሌሎቹንም መረጃ ካገላበጠ በኋላ ከሳሾቹ ያቀረቡትን ሙሉ በሙሉ ጥያቄያቸውን ውድቅ አድርጎ በብፁነታቸው መመሪያ ብቻ መመራት እንዲችሉ ወስኖ በከሳሾች ላይ ከሳሾች ያለ አግባብ ያለቤተ ክርስቲያን ስርዓት ክስ በመመስረታቸው በአጠቃላይ 396811 ዩሮ ማለትም 5 ሚሊየን 952165 ብር እንዲቀጡ ወስኖባቸዋል። ጠበቃውን ሳይጨምር የቀጣቸው ብፁዕነታቸው የቤተ ክርስቲያኒቷን ስርዓት ህግ የሲኖዶሱ ልዕልና የሊቀ ጳጳስን ክብር በተመለከተ በሚገባ በማብራራታቸው ይልቁንም የገንዘብ መካፈል ታቦታቱን ሳይቀር እንዲካፈሉ ነው የጠየቁት። ይሄኛ አይመለከተንም፣ ሲኖዶሱ እንደሚመለከተው፣ ሊቀ ጳጳሱ እንደሚመለከተው የሚል ሀምሳ ሁለት ገጽ የያዘ ዝርዝር ውሳኔ አስተላልፏል ፍርድ ቤቱ። በአማርኛ ተተርጉሟል። እነዚሁ ግለሰቦች አሁን ተስፋ ሲቆርጡ እዚሁ አዲስ አበባ እያንዣበቡ ስለሆነ ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ጸሐፊ እነዚህን ግለሰቦች የሚገባ ቅጣት እንዲያስተላልፍልን በታላቅ ትሕትና እጠይቃለሁ። ብፁዕነታቸው፣ እናመሰግናለን። ብፁዕነታቸው ዝክረ ነዳያን ዛበዩን ሐዋርያት ተብሎ የሚጠራውን በጎ አድራጎት በማቋቋም በአሜሪካና በአውሮፓ በተለያዩ አገሮች በመዘዋወር ለተለያዩ ቅድም በሪፖርት በተለያዩ አገሮች ስቶች እንደሰማነው በሰው ሠራሽ ተፈጥሮና በተፈጥሮ ችግሮች ምክንያት ለተጎዱ ወገኖቻችን ለአረጋውያን መርጃ ለሕፃናት ማሳደጋ ማይከላት ለአብነት ትምህርት ቤቶች ድጋፍ፣ ለተለያዩ ማሰልጠኛዎች ድጋፍ፣ ለሚሹ አህጉረ ስብከቶች፣ ለወላጅ አልባ ህጻናት ማሳደጊያ ግብረሰናይ ተቋማት፣ ለአእምሮ ሕሙማን መርጃ ማዕከላት፣ በድርቅ ለተጎዱ አካባቢዎችና ለመሳሰሉ ተቋማት በአይነትና በገንዘብ ድጋፍ ያደረጉ ሲሆን በገንዘብ አስር ሚሊየን ስድስት መቶ ሀያ ዘጠኝ ሺህ ብር በበጀት ዓመቱ እርዳታ አድርገዋል። በዚህ አጋጣሚ ብፁዕነታቸውን ከፍ ያለ ምስጋ ምስጋና እንድታመሰግኑልኝ እጠይቃለሁ በሀገረ ስብከቱ ጽሕፈት ቤት የተሰሩ ልዩ ልዩ ስራዎች ባጭሩ ሀገረ ስብከቱ የአምስት ዓመት ስልታዊ እቅድ አለው በስልታዊ እቅዱ መሰረት ክፍሎች የሚያገለግሉትን ክፍሎች እየተከታተለ አገልግሎቱን ሲያከናውን ቆይቷል በዚሁ መሰረት በዘንድሮ አመት ብፁዕነታቸው ለረጅም ዓመታት መኪና አልነበራቸውም በአምስት መቶ ዘጠኝ ሺህ ደረጃውን የጠበቀ የቮልቮ መኪና ተገዝቶላቸዋል። አገልግሎት ላይ ሆኖ በወራ ግንቦት 2017 በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተዘጋጀውን የዘ ኒቅያ ዓለም አቀፍ ጉባኤ ዝግጅት ድጋፍ 100 ሺህ የስዊድን ክሮረር ማለትም 1 ሚሊዮን 121 ሺህ 140 ብር ድጋፍ ተደርጓል። በሀገረ ስብከቱ ላሉት ልዩ ልዩ ክፍሎች ልዩ ልዩ ስልጠናዎች ማለትም መንፈሳዊ መሪነትን፣ ዘመኑን የዋጀ ተተኪ ትውልድ፣ ኦርቶዶክሳዊ እሳቤ፣ የአደንዛዥ ዕፅ አሉታዊ ተጽዕኖዎች ለወላጆች ለወጣቶችና ለሰንበት ትምህርት ቤት ወጣቶች ስልጠና ተሰጥቷል። በመጨረሻም የቀጣይ ዓመት የዕቅድ ትኩረት አቅጣጫዎች ተተኪ ትውልድ ላይ ያተኮረ የውሉደ ክህነት ምክክሮች እና ስልጠናዎችን፣ የአጥቢያ አብያተ ክርስቲያናት መዋቅር አሰራርን የተመለከተ ልዩ ልዩ ደንቦች እና መተዳደሪያ ደንቦችን ዘመኑን የዋጆ እንዲሆኑ የመሳሰሉትን ማድረግ ነው። በመጨረሻም ብፁዕ አባታችን በሰጡት መመሪያ መሰረት ጠቅላይ ቤተ ክህነቱ ከፍተኛ የልማት እንቅስቃሴ ላይ በመሆን በሚል በዶላር የዩሮውን ክሮነሩን ወደ ዶላር ተቀይሮ በዶላር አካውንት የገባ 6582 የአሜሪካ ዶላር ገቢ ያደረግንበትን ብፁዕ አባታችን ለብዙ ጠቅላይ ሥራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና ጠይቃል።